ጨረቃዎች መጡልን በደስታ ማለት ነው እንግዲህ፣ ዛሬ ብዙ ነገሮችን የምንሰማበት ቪዲዮ በሀይሚ ቤት ይለቀቃል ማለት ነው። ሀይሚም እንግዲህ አንዳንድ ሐሳቦችን ለቡራ የምታካፍልበት ነው ካለፈው ቪዲዮ በመቀጠል ማለት ነው። እጅግ በጣም ደስ ብሎኛል። ጨረቃዎች መጡልን ማለት ነው። እንግዲህ ትናንት ቀርተውብን በጣም ጨንቆን ነበር። ብዙዎቻቸውም እንደው በሰላም ነው እያልን ነበር፣ እና ቡራን በለቀቀው ቪዲዮ ትንሽ ተወዛግበን ነበር። ዛሬ እንግዲህ በዚህ መልኩ መጥተዋል። እንግዲህ ዛሬ የሆነ ነገር እንጠብቃለን ማለት ሀይሚ እንደዛ ያላሰበችው ነገር ምርጥ ነገር ስለተደረገላት በቃላት መገለጽ የማይችል ቡራ ስላደረገላት አንድ የምስጋና ቪዲዮ ነው ብዬ አስባለሁ። እርግጠኛ ነኝ ሀይሚ ዛሬ ፕራንክ ታደርገዋለች ብዬ አላስብም። ብቻ ግን ቀለበቱንም እያዩት ነው። ቀለበቱ እንግዲህ እጅግ በጣም ደስ የሚል የቃል ኪዳን ቀለበት ነው። ሲጀመር እኮ ሀይሚና ብሩ ቀለበት ካሰሩ እኮ ቆይተዋል አይደለ? እንደ ይሄ እኮ ግልጽ ነው። እንደውም ብዙዎቻችሁ ለምንድን ነው የምታወራው? ምናምንም እያላችሁ ነው እና በቃ ምንም ችግር የለው። ቢታወቅ ማለት ነው። እነሱ ቀለበት ካሰሩ ቆይተዋል ማለት ነው። ምንም ቢሆን ማለት ነው። አይታችኋል ኖርማል ቀለበት ያሰረችውን ሀይሚ። ኖርማል ቀለበት ማለት በቃ አይታችኋል፣ ሀይሚ ያሰረችውን ቀለበት ከዚህ በፊትና ስለዚህ ስለ ቀለበቱ ያኔ እሱ ስላበረከተላት ድጋሚ እንደዚህ በቃ ይገባሻል ብሎ ስላበረከተላት ደስ ብሎናል። በጣም የሚያምር ነገር ነው ያበረከተላት። ከዚህም በላይ ይቀጥላል ብሏል። ስለዚህ ዛሬ ሀይሚ እንግዲህ በእሷ ቤት ጠብቁኝ ብላለች። አሪፍ ፎቶ ለቀውልናል። አንድ የምጠብቀው ከሀይሚ የምስጋና ቪዲዮ ነው ብዬ አስባለሁ። ቡራን በደንብ ታመሰግናለች በቃ መግለጽ ባለባት ነገር ከካሜራ ፊት ለፊት፣ ከካሜራ ጀርባ ያኔ ታመሰግናለች። ማድረግ የምትችለውን እሷ ትችላለች ግን ስላችሁ በደንብ ታመሰግነዋለች ማለት ነው ግን ለእኛ ደግሞ አለ አይደለ በኦዲንስ ፊትም እንደዚህ ታመሰግናለች ብዬ አስባለሁ። ሀይሚ ሁሌም ታደርገዋለች። ከዚህ በፊትም በጣም ነው የምታመሰግን ቦራን ማለት ነው እና አመስጋኝ ናት። ሀይሚ ልደቷን ያከበረ ጊዜ አይታችኋል፣ እንዴት እንዳመሰገነች ማለት ነው እና አልቅሳ ማለት ነው እና ስለዚህ ዛሬ አንዱን ስንጠብቃለን ከዚህ በፊት የምታደርገው ነገር ስለሆነ ማለት ነው እና ሲቀጥል ደግሞ አይ ዶን ኖ ማለት ብቻ የደስታ ቪዲዮ ነው ብዬ አስባለሁ። ቡራን ፕራንክ አድርጋ ከዛ ታመሰግነዋለች ወይስ የሚለውን ትንሽ ያምታታል። ፕራንክ ተደርገዋለች ብዬ አላስብም። ዛሬ ብቻ ግን ስለመጡልን ደስ ብሎኛል። ቤተሰብ ሰላም ሰላም እንዴት ናችሁ? አለን ሰላማችሁ ይዛ በያላቸውበት እያልኩኝ እንግዲህ ትናንትም በሰራውት ቪዲዮ ብዙ አስተያየት እየሰጣችሁ ነው። አንቾ በቃ እኔን እያመሰገናችሁ ነው ማለት ነው እና አራኔ ምን አድርጌ ማለት ያው እስከዚህ ድረስ ጨረቃ ፋሚሊ። አንቺ ለጨረቃ ፋሚሊ ለሀይሚና ለቡራ አንድ ነው አቋምሽ። በጣም ነው የምትወጃቸው እነሱን ምናምን ወግደሽ ነው ጸንተን አለን የምትሉኝ። እንግዲህ ሀይሚና ቡራን ከሚወዱ ኦሬንጅ አንዷንም ስለሆንኩ የጨረቃ ፋሚሊ ማለት ነውና እውነት ነው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። የእነሱን መልካም ነገር ነው የምመኘው። ጥሩ ነገር ደርሰው ጥሩ ደረጃ ደርሰው ከዚህ በላይ አብረው አብበው እንዲኖሩ ፈልጋለሁ። ያሰቡት ተሳክቶላቸው በአንድ እንዲኖሩ ልጅ ወልደው ደግሞ ሙሽዬንም በቃ ቤተሰባቸው እንዲያስደስቱ ምኞታችን ነው ማለት ነው፣ የእኛ ምኞት ነው። ዋናዎቹ እነሱ ናቸው። ዛሬም በደስታ መጥተዋል። እስኪ እንጠብቃለን። እንግዲህ ሰላም ነው ብዬ አስባለሁ። ምንም ነገር አይፈጠርም እንኳን የሆነ ፕራንክ ምናምን ወይም ለመስራት አስበውም ከሆነ ችግር የለውም መስራት አለባቸው። ዋናው መስራታቸው ነው። ስለሰሩ መሰለኝ እንደዚህም ለሀይሜም የሚበረከትላት እንዲሁም በቃ አንዳንድ ነገሮችን በአጠቃላይ ጥሩ ደረጃ የደረሱት ስለሰሩ ነው። አሁንም መስራት አለባቸው። በሚቀጥለውም እንግዲህ ትልቅ ሰርፕራይስ አለን። አንድ ወር እየቆጠርኩ ነው። ቡራ ቪዲዮ የለቀቀበትን ቀን አንድ ብዬ ነው የምቆጥር ማለት ነው። አንድ ወር ከአንድ ወር በኋላ የፕሮግራም ስለሚሆን ማለት ነው እና ከነሱኝ እኮ ነው ባክተን የምንጠብቅ ቤተሰብ አያችሁ። ግን ቤተሰብ እንዴት እንደሚወዳቸው የጨረቃ ፋሚሊ፣ የምሬን ማለት ነው፣ በጣም ነው የሚወዳቸው። ሀይሚና ብሩክ የሰው መውደድ ሰጥቷቸዋል። ይሄን የሰው መውደድ ደግሞ አያሳጣችሁ። እናንተም ለወዴት ደግሞ ክብር ስላላችሁ ነው። አሁንም ቢሆን በዚህው ቀጥሉበት። እንግዲህ ዛሬውን ቪዲዮ የው ፎቶቹ አመላካች አንዳንድ ነገሮች አሉ። እኔ በራሴ መላመት ያስቀመጥኩትንም እንደነገርኳችሁ ነውና እንግዲህ ሀይሚ እየታ አመሰግናለች ብዬ አስባለሁ። ለመስራትም የሆነ ነገርም ማስበው ከሆኑ እስኪ ዛሬ እናያለን። ብቻ ስለመጡልን ደስ ብሎናል። ትናንትና እንኳን አንድ ቀን ቢቀሩ ችግር የለውም። በቀደም የደስታ ቀን በቃ ከዚህ በላይ ምን አለ ድል ባለ ሰርግ ነው ደግሼም፣ አገባሽ ብሎ ብሩክ ከአንዴም ሁለቴም ተንበርክኮ ቀለበት አረገላት። በቃ ከዚህ በላይ ምን አለ? ምንም የለም። የምሬን ማለት ነው። ልለማመድ እያለሱ ራሱ ማለት ነው። እውነቱን እኮ ነው እየሰራ ያለው ብሩክ። እንደ ቀልድ ነገ ቡታጅራ ሄዳለሁ ሜቢ ብሎ ስለዚህ፣ ቡራ የተግባር ሰው ስለሆነ እንደ ቀልድ የሚናገራቸውን ነገራቶች እንኳን እውነት ነው የሚያደርጋቸውና ሰርፕራይሱንም በጉጉት እንጠብቃለን ማለት ነው።